በቀላሉ የሽቲ ስራ ለመጀመር ምን ያስፈልጋል? ሰላም ውድና የተከበራችሁ የኦንላይን ዩትዩብ ቻናል ቤተሰቦቻችን፣ ዛሬም እንደተለመደው በአዲስ የቢዝነስ ሀሳብ አሁን ላይ በቶሎ ሊሸጡና ሊያዋጡ የሚችሉ የቢዝነስ ሀሳብ ጠቁማችኋሉ። ለቻናላችን አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ የቤተሰባችን አባል ይቀላቀሉ። የሽቲ ስራ ለመጀመር ምን ምን ያስፈልጋል? በመጀመሪያ ደረጃ ያው ሁላችንም እንደምናውቀው የሰዎች እንቅስቃሴ የሚበዛበትን ቦታ ማግኘት ያስፈልጋል። ሽቲ በጣም አዋጭ ቢዝነስ ነው። በአሁኑ ሰዓት በሁሉም አካባቢ እየተለበሰ የሚገኙ ሴቶች አልባሳት አንዱ ነው። በአሁኑ ጊዜ ሽቲን ለብዙ ነገር መጠቀም ይቻላል። ሽቲ በባህሪው ነዶና የሆነ ልብስ እንደመሆኑ መጠን ለምሳሌ እንደ ድሪያ ሊለበስ እንደ ድሪአ ሊለበስ ይችላል። ቀሚስ ሊሰፋ ይችላል። ለቁጥባት ሊሆን ይችላል። ቤት ለቤት ሊለበስ ይችላል። ወንዶች በሙቀት ሰዓት ሸርጥ ሸርጥ አስር አሰፍተው መልበስ ይችላሉ። እንደገና ለህፃናት መሆን ይችላል። ህጻናት ለምሳሌ ህጻናት አሰፍተው ለህጻናት ልጆች መሆን ይችላል። ስለ ሽቲ አስፈላጊነት ብዙ ብዙ ማለት ይቻላል። ይህም ያክል ካወራን በኋላ እንዴት ወደ ቢዝነስ መግባት እንችላለን ማችሁ ማለትም ማለትም ከዚህ ጋር በምስሉ ላይ እንደምትመለከቱት ከሽቺው ጋር ተመሳሳይ ወይም ማች የሆነው በምስሉ ላይ መልኩ ማቅረብ ይቻላል። ማች ማች አድርገን ወቅቱም የጠበቁና ፋሽን ናቸው ስለሚቀያየር ማለት ነው ሁልጊዜ ማቅረብ ይጠበቅብናል ምክንያቱም በየ ከፋር ክልልና ሶማሌ ክልል ያሉትን ብንወስድ አብዛኛው ሽቲ እንደ መደበኛ ልብስ ይጠቀሙታል። እንደ መደበኛ ልብስ ይጠቀሙታል። ሽቲ አይነቶችን እናያለን። በመጀመሪያ ኖርማል ሽቲ ብለን የምንጠራው አለ። እሱ አሁን ላይ የችርቻሮ ዋጋ አንዱ አንድ ፍሬ ከአ5 እስከ አ ብር እየተሸጠ ይገኛል። ሽቲ ሶስት ሲቀጠል ደግሞ አላባሾች ወይም ሻርፕ የሴት አላባሽ ወይም ሴቶች ከላይ የሚደርሱት ሻርፕ እናያለን። አንድ ሻርፕ ባለፎጣው ባለፎጣው አይነት እስከ 350 ብር እየተሸጠ ይገኛል። በአሁኑ ሰዓት ማለት ነው። አሁናዊ ዋጋ ነው እየነገርኳችሁ ያለውት። ቪዲዮ ላይ እንደምትመለከቱት ሻርፖቹን በአሁኑ ወቅት፣ በአሁኑ ሰዓት ፋሽን የሆኑ ሻርፖች ናቸው እነዚህ ፈተልንም የምናያቸው ለመጨረሻ ላይ ወደ ቪዲዮ እስክ የምተዋቸዋሉ አላችሁ ሙሉን ካያችሁት ቪዲዮ እስከ 2500 ብር እየተሸጠ ይገኛል ይገኛል። በተቻለን እኛን ለማናገር ከታች ባለው ስልክ ወይም ዲስክሪፕሽን ላይ እናስቀምጥላችኋለን። ለቻናላችን አዲስ ሲሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ የቤተሰባችን አባል ይቀላቀሉ እና ሽቲ በጣም አዋጭ ስራ ነው በአሁኑ ሰዓት ላይ ምክንያቱ እያንዳንዱ አመት ስነስርዓት ፋሽን የሆኑትን እየተከታተል ከሳምንት ሳምንት ይከታተል መሸጥከሸን በጣም አዋጭ የሆነ ስራ ነው። ብዙም የተጋነነ ብዙ ቦታም አይፈልግም። ስፔስም የተጋነነ ብዙ አይፈልግም። ምክንያቱም በየጊዜው ፋሽን ስለሆነ በየጊዜው የሚመጣና በየጊዜው የሚቃየር ስለሆነ፣ አንደኛ ዋጋውን ደግሞ አፎርድ ማድረግ ይችላል። ማንኛውም ሰው በስቶ መጠቀም ይቻላል። በየሳምንቱ የሚሸጥና ስለሆነ በጣም አዋጭ ቢዝነስ ነው። ምልሳ በላችሁ ለተቸገራችሁ ይህን ነገር ተጀምሩ በጣም አሪፍ ነው ብዬ አስባለሁ። ቪዲዮን እስከ መጨረሻው ድረስ ስላያችሁ አይታችሁ የምትፈልጉት ነገር ካለ እኛ ጋር ኮንታክት አድርጋችሁ ስራውን መጀመር ትችላላችሁ። ስላዳምጣችሁ አመሰግናለሁ። በቀጣይ በተሻለ ቪዲዮ እስክመጣ እስከንገናኝ ድረስ እዚጋ ላብቃ። ስላዳምጣችሁ አመሰግናለሁ።